ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ፣ እየሸጠችው ጋይስ። እቺ ነች ልጅቷ፣ ይሄው አውቃ ልጅቷን አርግዤ መጣሁት ከቤቴ ነው ከሀገር ቤት ነው ብላ እዚህ በአሁኑ ሰዓት ላይ ስደት ለመውጣት ያሰቡ እና ይህ ቪዲዮ እንዲደርሳቸው ፈልጋለሁ። እንዲሁም ደግሞ ስደት ሀገር ለመምጣት ያሰባቸው እህቶችን እባካችሁ ይህ ነገር እንዳያጋጥማችሁ ጥንቃቄ እንድታደርጉ ፈልጋለሁ። ቪዲዮንም ደግሞ ላይክ ሼር እያደረጋችሁ ለሁሉም እህቶቼ እንዲታደርሱልኝ ፈልጋለሁ። አሰላም አለይኩም ወራህመቱላይ ወበረካቱ ውድ ቤተሰቦቼ እንዲናችሁ ሰላም ናችሁን? ይገብሉ ሰላም ነው ለስሆኖ ታላ በያላችሁበት ሰላማችሁን ይብዛልኝ። ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት ስደት ሀገር ላይ ለመውጣት ያሰባችሁ በአሁኑ ሰዓት ላይ የሚታመን ሰው የለም። እባካችሁ እህቶቼ ራሳችሁን ጠብቁ። መምጣትም ካለባችሁ ደግሞ ማጋ ነው የሚሄደው? ማነው የሚወስተኝ? ምንድን ነው የሚያጋጥመኝ የሚለውን ነገር ጭንቅላታችሁ ውስጥ ልታስቀምጡትና ልታስቡበት ይገባል። መኖ ከመሬት ተነስታችሁ ስደት ብላችሁ ብቻ መምጣት ሳይሆን እዚህ ሀገር ላይ ምን ያጋጥመኛል? ማነውስ የሚወስተኝ? ማነው ተጠያቂ በኋላ እንደዚህ አይነት ነገር ችግር ቢያጋጥመኝ ብላችሁ ተነስታችሁ ከመምጣታችሁ በፊት ልታጣሩና ልትጠነቀቁ ይገባል ማለት ነው። በአሁኑ ሰዓት ላይ ሰው ከፍተዋል ላይ የገዛ ዜጋችሁ የምታውቁት ዘመዳችሁ ራሱ አሳልፎ ሊሰጣችሁ ይችላል ማለት ነው። ሁሉም ጥቅም ነው የሚፈልገው ገብቷቸዋል ጥቅም እንጂ የእናንተ ችግር ላይ መውደቅ፣ የእናንተ መጎዳት፣ የእናንተ መሰቃየት ማንም ሊያሳስበው አይችልም። ሀባይቢ ማለት ነው። ለራሳችሁ ራሳችሁ ነው ማሰብና መጨነቅ ያለባችሁ ብዬ ነው ማስበው እና እባካችሁ ህች ልጅ ላይ የደረሰው ነገር እናንተም ላይ እንዳደርስባችሁ ተጠንቀቁ፣ ማለት ነው። እኔ ስሰማሁና ሳየው ማመን እስከሚያቀተኝ ነው ማለት ነው። አስባችሁታል። በሌላ ዜጋ እንደዚህ አይነት ነገር ችግር ቢያደርስብንና ሌላ ዜጋ ይህንን ነገር ቢያደርግብን የተለመደ ነው ብለን እናልፈዋለን። እነሱ የራሳችን ዜጋ ስላልሆኑ ነው ብለን እናስበዋለን። ግን የራሳችሁ ዜጋ የምታውቁት ዘመዳችሁ ደግሞ ከሀገር ሰርተሽ ትለወጫለሽ ነይ ብሎ አምጥቶ ለአረብ መሽጠት፣ ማለት አስቡት እንግዲህ። ለአረብ ተሽጣ የአስራ ስድስት አመት ልጅ ከሀገሯ ነይ ብላት አምጥታት አንስታት ስደት ሀገር ላይ ወደ ዱባይ ወስታት፣ መጨረሻ ላይ ግን ለአረብ ሽጣት፣ አረቡ እንደፈለገ ተጫውቶባት እንደፈለገ አድርጎ በህይወቷ ተጫውቶባት፣ መጨረሻ ላይ ግን ልጅቱ ስታረግዝበት አውጥቶ ይጥላት። አውጥቶ በቃ ልጅቷ አርግዛለች። መጀመሪያም የሸጠችለት እሱ ለስሜቱ ነው እንጂ ይቺን ልጅ ለስራ ብሎ አደለም የፈለጋት። ገብቷቸዋል። መጀመሪያም ስትሰጠው ለዚህ ነገር ብላ እንዳመጠቻት ያስታውቃል። ማ ነው ለምን ብትሉ ልጅቷ ስታረግዝበት ሰውየውን ማሳዝና ሰው ሀቋን ማስገኘት ሲገባት ምንድን ያደረገችው ከሀገር ነው አርግዥ የመጣሁት ብለሽ ወደ ሀገር ትገቢያለሽ ብላ ደብቃ ትኬት ቆርጧ ከሰውየው ጋር ተመሳጥራ፣ አስቡት እንግዲህ ከሰውየው ጋር ተመሳጥራ ምንድን ያደረገችው ኤርፖርት ላይ ቲኬት ቆርጣ ልታሳፍራት ስትል ደግሞ አላህ ለዛች ልጅ አቋን ሲያወጣላት፣ እና በቃ እንትን የደረሰባት ነገር እንኳን እንትን ሙሉ በሙሉ እንትን ባይመለስላት ሙሉ በሙሉ እንኳን የደረሰባት ነገር የሚቀንስላት ነገር ባይሆንም እንኳን ሰው እንዲያቅላትና ምን እንደደረሰባት ምን እንደተጎደጭ ለሌሎቹም እህቶቼ እንትን እንደ ምሳሌ ገብቷቸዋል። ትምህርት እንድትሆን እነዚህን ልጆች እንትን ኤርፖርት ላይ አስገኝቶላት መጨረሻ ላይ ግን እነዚህ ልጆች አጋልጠው በቪዲዮ ቀርጸው በሶሻል ሚዲያ ለቀዋታል ማለት ነው። እንደዚህ አይነት ደግሞ ያልተለቀቁ በውስጥ በውስጥ ተሸፋፍነው ተደባብቀው ያሉ ደግሞ ስንት እህቶቻችን ሕይወታቸው እንደተበላሸነ በአረብ ተሸጠው እንዲሁም ደግሞ በደላላ ቤት ተደፍረው እንደገና ስንት መከራና ስቃይ ደርሶባቸው ተደፍነው ያሉ ብዙ እንዳሉ እናቃለን ግን እንደዚህ አይነት ነገር ደግሞ ይፋ ሲወጣ ሁላችንም ልንማርበት ይገባል፣ ማለት ነው። ሰምተን አይተን ዝም ማለት ሳይሆን ላላወቁትም ማሳወቅ፣ እንዲሁም ደግሞ ወደ ስህተት ለመምጣት የሚያሰባችሁ እህቶቼ፣ እዚህ ሀገር ላይ ተጠያቂ የሚሆናችሁ ማነው እንደ ህጋዊ ነው ወይስ አይደለም ወይስ የሚለውን ነገር ጠንቅቃችሁ ሊታቁ ይገባል። ማን ነው እና በህጋዊ ስትመጡ ችግር እንኳን ቢደርስባችሁ ቤተሰቦቻችሁ ከሰው ወይም ደግሞ እናንተ ካሳችሁ ለደረሰባችሁ ችግር እንትን ሀቃችሁን ታስገኛላችሁ ማለት ነው። ገብታችኋል? ሀቃችሁን የምታገኙበት እናንተ ተጠያቂ የሚሆንና ተያዥ የሚሆን ሰው ያስፈልጋችኋል ማለት ነው። እህቶቼ እባካችሁ እባካችሁ ጥንቃቄ አድርጉ። በአሁኑ ሰዓት ላይ ሰው ከፍተዋል። በጣም በጣም በጣም በጣም ከሚባለው በላይ ሰው ከፍተዋል። የራሱን ጥቅም እንጂ ለእናንተ መጎዳት፣ ለእናንተ መሰቃያት፣ ለእናንተ መንጎሳቆል፣ ለእናንተ ችግር መድረስ ማንም የሚያስብላችሁና የሚጨነቅላችሁ የለም። የራሱን ችግር ብቻ ነው ሁሉም የሚያየው። ራሱ ላይ ካልደረሰበት ምን አገባኝ ነው የሚለው ማለት ነውና ነግበኔ የሚለውን ነገር ሰው ረስቶታል ለባካቸው ቶች የተጠንቀቁ ማለት ነው። እና በአሁኑ ሰዓት ላይ ከመሬት ተነስታችሁ ዝም ብላችሁ እዚህ ሀገር ላይ ምን ላይ እንደምትወጥቁ ሳታውቁ ከሀገር አንዱ አንዱ ወደ ስደት ወጣ ህይወቷን ስለቀየረች እሷም ሄዳለች እኔም ሄዳለሁ ብላችሁ አደለም መውጣት ያለባችሁ፣ አላማ ሊኖራችሁ እና ህጋዊ ነው ወይስ አደለም የሚለውን ነገር ጠንቅቃችሁ ሊታውቁ ይገባል። ማን ነው በአሁኑ ሰዓት ላይ ሰው ከፍቷል፣ እንደነገርኳችሁ ተጠንቀቁ ሀባይቤ። በጣም በጣም በጣም በጣም ከሚባለው በላይ ሰው ከፍቷል፣ እና የራሳችሁ ዜጋ አውጥቶ ይጥላችኋል። ዜጋ ብቻ ሳይሆን ዘመዳችሁ እንኳን አውጥቶ ለባዳ ይሰጣችኋል ማለት ነው። ከብቷችኋል። ስለዚህ ጥንቃቄ አድርጉ። የምትመጡበትን ነገር ጠንቅቃችሁ ልታውቁ ይገባል። ደግሞ እንጎ በስነ ስርዓት በስነ ስርዓት ወደ ስደት ሀገር ላይ መታችሁ ስራ ላለን በቃ የእንትን ወይ ስራው ሊከብዳችሁ ይችላል ወይም ደግሞ እንትን ውጭ ውጭ እንደ በቃ ከሀገር አስባችሁትና አልማችሁት የመጣችሁት ነገር ሳይሳካላችሁ ስቀር በእንትን የአይምሮ ጭንቀተኛ ሆናችሁ፣ ወይም ደግሞ ለምን እንደዚህ ሆንኩኝ ብላችሁ አስባችሁ በሀሳብ ና በጭንቀት የምታብዱ አላችሁ ማለት ነው። የጭንቅላት በሽተኛ የምትሆኑ አላችሁ እና ከጭንቀትና ከሀሳብ መራቅ አለባችሁ ብዬ ነው ማስበው። የመጣነው ሰርተን ለመለወጥ ነው። የመጣንበትን ዓላማ ማሳካት አለብን። ጥሩ ቤት ካጋጠማችሁ ነው ይህን ነገር የምለው። ስራ ሲበዛባችሁ የተለመደ ነው፣ ስራ መብዛቱ የታወቀ ነው። ማን ደግሞ መጀመሪያ ላይ መጀመሪያ አንድ ወር እስከ ሁለት ወር ድረስ አዲስ ስትሆኑ በጣም ስራ ይበዛባችኋል። ስትመጡ ማን አዲስ እንደመጣችሁ ስራ ይበዛባችኋል። ግን አንድ ወር አንድ ወር ሁለት ወር ስታሳልፉ ሲለምዷችሁ ስራው ራሱ ይቀንስላችኋል ማለት ነው። መጀመሪያ ሰሞን ስለበዛባችሁ መጥራቱ ስለበዛ አስሬ ስለሚጠሯችሁን አስሬ ይሄን አምጪ ይሄኑ ሰጂ ስለሚሏችሁ እንትን አትበሉ ማለት ነው። እንትን እንዳትደነግጡ እንዳትፈሩ። ለምን እስከሚለምዷችሁ ድረስ ነው። ከለመዳችሁ በኋላ ጥሩ ከሆናችሁ ስራችን አውቃችሁ የሚሰሩ ከሆነ ማንም ዞር ብሎ የሚያያችሁ የለም ማለት ነው እና መጀመሪያ ሰሞን በጣም ይከታተላሉ። በጣም በጠዋት ተነሱ ይላሉ፣ ይከታተላሉ ጽዳቱ እንዴት ነው? አላጸዳሹም፣ መልስ ተሰጁ የሚለው ነገር እንዲኖር ይችላል። ገብቷቸዋል። ግን ሁሌም እንደዚህ አይነት ነገር ይሆናል ማለት አይደለም። ለምን ብትሉ አንዳንድ አረቦች እስከሚለምዷችሁ ድረስ በጣም ያሰቃያሉ። ግን ሁሌም እንደዚ አይነት ነገር ያጋጠመኛል ማለት አይደለም። ገብቷችኋል። እኔ አዲስ እንደመጣሁኝ እንደዛ ነበረ። ሴቶ በጣም ጠንበረ የምታሰቃይኝ በጣም ነበረ የምታዘኝ በጣም ነበረ። ያሰራሁት እንኳን መልሰች ስር የምትለኝ ጊዜ ነበረ። በኋላ ግን ቀስ በቀስ ሲቆዩ አንድ ወር ሁለት ወር ሲሆነኝ ከዛ በኋላ አርፍጄ ብነሳ ባልነሳ ስራዬን እሷ ሳትነሳ በቃ አርፍጄ እንኳን ተነስቼ እሷ ሳትነሳ ቤቴን አጽድቼ ቁጭ ስል፣ እንዴት መች ተነሳሽ? ማሻአላ ስራሽን ጨርሰሻል ምናምን በላ ነበረ የምታማ ሞግሰኝ ማለት ነው ገብቶቻል። መጀመሪያ ሰሞን ግን ጠዋት ትነሳና ሳራ ላይ ቁጭ ብላ ነይ ተነሺ፣ እኔ አሳይሻለሁ አስጂ ነበረ የምትለኝ ማለት ነው። ግን አላህ ደግሞ በኋላ ላይ ከፊፍ ሆነልኝ። በቃ አልሐምዱሊላ ሰራሁኝ ማለት ነውና እንደዛ የሚያደርጉ አረቦች ስላሉ መጀመሪያ ላይ እንትን ስትሉ እንትን አትሉ፣ ተስፋ አትቁረጡ ለማለት ያክል ነው። እንዲሁም ደግሞ የምትመጡበትን ሰው ጠንቅጣቃችሁ ቁሀባይ ወላሂ ነው ምላችሁ እና በአሁኑ ሰዓት ላይ እንደነገርኳችሁ ሰው በጣም ከፍቷል። ስለዚህ ጥንቃቄ አድርጉ። ለማንኛውም የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለው። አላህ ክፉ ነገር ይጠብቅን፣ የወጣንበትን አላማ አሳክተን በሰላም ለሀገራችን ያብቃን። እንደዚህ አይነት ደግሞ ክፉ ነገር የሚሰሩ ሰዎችም አላህ ሂዳያቸውን ይስጣቸው እላለው። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ ስለተከታተላችሁኝ አመሰግናለው። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናል የምድሰው ናችሁ፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።